ሰላም ጤና ይስጥልኝ፣ እንደምን አላችሁ? የሰርዶች ቲቶሪያል ቲዩብ ቤተሰቦች በባለፈው ፓርት አንድ ቪዲዮ በ2016 ዓ ም በ8ኛ ክፍል አማርኛ ትምህርት ሚኒስትሪ ፈተና ውስጥ የተካተቱትን ከጥያቄ ተራ ቁጥር 1 እስከ 28 ያሉትን ጥያቄዎች ሰርተናል። በዚህ በሁለተኛው ቪዲዮ ደግሞ ከጥያቄ ተራ ቁጥር 29 እስከ 42 ያሉትን እንሰራለን። በቀጣይ ደግሞ ቀሪዎችን ከጥያቄ ተራ ቁጥር አርባ ሶስት እስከ ስልሳ ያሉትን የምንሰራ ይሆናል። ስለዚህ ዛሬ ክፍል ሁለትን ወደ መስራት እናመራለን። ስለዚህ ጥያቄ ተራ ቁጥር ሀያ ስምንት ላይ ነው ባለፈው ክፍለ ጊዜ ያቁም ነው። ዛሬ ከጥያቄ ተራ ቁጥር ሀያ ዘጠኝ ጀምሮ ያሉትን እስከ አርባ ሁለት ያሉትን ጥያቄዎች አንድ በአንድ እሰራላችኋለሁ። ተከታተሉ። ከእናንተ የሚጠበቀው ሰርዶ ቱቶሪያል ቲቪን ሰብስክራይብ ማድረግ ነው። ላይክ አድርጉ፣ እንዲሁም ለሌሎች እንዲደርሱ ደግሞ ሸር ማድረግን አትዘንጉ። እሺ መመሪያ አምስት ከተራ ቁጥር ሀያዘጠኝ እስከ አርባ ሁለት ድረስ የጽፈት ኪልን የሚመለከቱ ጥያቄዎች ቀርበዋል። ለጥያቄዎቹ ከተሰጡት አማራጮች መካከል ትክክለኛው መልስ የያዘውን ፊደል ምረጥ ይላል። ዜማና ምግብ ለሰው ልጆች ተመሳሳይ ጥቅም አላቸው። የሰው ልጅ በምግብ ሆዱ ይሞላል ሰውነቱን ያዳብራል። በዜማ ደግሞ አእምሯዊ ሀሳቡን፣ ፍላጎቱን እና ስሜቱን በእንጉርጉሮም ይሁን በሙዚቃ መሳሪያ በታጀበ መልኩ አእምሮውን ያዝናናል፣ ያድሳል። የሰው ልጅ እድገት ደግሞ አካላዊ እና አእምሯዊ በመሆኑ የግድ ዜማን ምግብም ያስፈልገዋል ይላል። ወደ ጥያቄው ኔር ጥያቄ ተራ 29 ከላይ የቀረበው አንቀጽ በየትኛው ድርሰት አይነት ተጽፏል? ይላል አመዛዛኝ ቢ በተራኪ ሲ ዲ በስዕላዊ በገላጭ። መልካም መልሱ ምንድን ነው? በአመዛዛኝ የሚል ይሆናል። ምክንያቱም የሰው ልጅ ሁለት ነገሮች እንደሚያስፈልጉት፣ ምግብና ዜማ እንደሚያስፈልገው ሁለቶቹን ሀሳቦች እያመዛዘነ እያወዳደረ ስላቀረበልን ማለት ነው። ስለዚህ መልሱ ማን ነው? ኤ በአመዛዛኝ የሚለው ይሆናል። ያቄ ተራ ቁጥር ሰላሳ የህይወት ታሪክ ከየትኛው የድርሰት አይነት ይመደባል? ኤ ከገላጭ ቢ ተሽከርካሪ ሲ ከአመዛዛኝ ተራኪ ጥሩ። መልሱ ማን ነው? ዲ ከተራኪ የሚል ይሆናል። ምክንያቱም ተራኪ ድርሰት የአንድን ነገር በጊዜ ቅደም ተከተል ከውልደት እስከ ሞት ድረስ እንዲሆነ እንዲሆን እያለ የሚያቀርብልን ስለሆነ የህይወት ታሪክ በተራኪ የድርሰት አይነት ውስጥ ይመደባል። ያቂ ተራ ቁጥር ሰላሳ ዶሮ ወጥ ለመስራት በቅድሚያ ሊዘጋጁ የሚገባቸው ዋና ዋና ግብአቶች ሽንኩርት፣ ዘይት፣ በርበሬ፣ ጨው፣ ቅቤ ቅመማ ቅመም፣ የተበለተ የዶሮ ስጋ ያስፈልጋል። እያለ አንቀጹ ቢቀጥል በአንቀጹ የተጻፈበት የድርሰት አይነት ምን በመባል ይጠራል? ኤ አመዛዛኝ ቢ አወዳዳሪ ሲ ገላጭ ዲ ስዕላዊ መልካም መልሱ ማን ይሆናል? ሲ ገላጭ የሚል ይሆናል። ምክንያቱም የነገሮችን አሰራር የሚያቀርብ እንደሆነ እንደሆነ እያለ የሚያቀርብ የድርሰት አይነት ምንድን ነው? ገላጭ ድርሰት ይባላል ማለት ነው። በመሰረቱ የድርሰት አይነቶች በዋናነት በአራት ይከፈላሉ። እነሱም ገላጭ ድርሰት፣ ስዕላዊ ድርሰት፣ አመዛዛኝ ወይም አወዳዳሪ አከራካሪ ድርሰት የምንላቸው፣ እንዲሁም ስዕላዊ ድርሰት የምንላቸው በድርሰት አይነቶች ውስጥ ይካተታሉ። ስለዚህ መልሱ ማን ነው ገላጭ ድርሰት የሚለው ይሆን እሺ ወደ ጥያቄ ተራ ቁጥር ሰላሳ ሁለት ከሜዳችን በፊት አንድ የቀረበልን አንቀጻለ እሱን ላንብብላችሁ አረንጓዴው ሜዳው በጫካ የተከበበ ነው ሜዳ ላይ በርካታ እንስሳቶች ሳር ሲግጡ ይታያሉ በሜዳው ውስጥ ባሉ ቡናማ መሰል መንገዶች የሚያቋርጡ ሰዎች ሁሉ ወሬያቸውን አቁመው የአካባቢውን ውበት ሳያዩና ሳያደንቁ አያልፉም አዕዋፋቱ ከዛፍ ዛፍ እየዘለሉ ሲጫወቱ አይን ይስባሉ ዝማሪያቸው ልብን ይመስጣል ይላል የቄተራ ቁጥር ሰላሳ ሁለት ከላይ የቀረበው አንቀጽ በየትኛው የድርሰት አይነት ተጽፏል ይላል ኤ በአመዛዛኝ ቢ በስዕላዊ ሲ በገላጭ ዲ በተራኪ መልካም እንግዲህ ይሄ ከላይ ያቀረብኩላችሁ የሚያነበብኩላችሁ ድርሰት በስዕላዊ ድርሰት ውስጥ ይታሰታል ማለት ምክንያቱም ስዕላዊ ድርሰት የምንለው ምንድን ነው አንድን ነገር ምስል ከሳች የሆኑ ቃላትን በመጠቀም አይናችን እንድናየው በጆሯችን እንድንሰማው በማድረግ የሚያቀርብልን የድርሰት አይነት ሥዕላዊ ድርሰት ይባላል። ለምሳሌ እዚህ ጋር እንመልከት። አረንጓዴው ሜዳው ሲል በአይናችን የሚታይ ነገር አለ ማለት ነው። ሜዳ ላይ በርካታ እንስሳቶች አሉ ሲል አሁንም የሚታዩ ነገሮች በአይነ ህሊናችን ይመጣ ነገር አለ። ሜዳው ውስጥ ባሉ ቡናማ መሰል መንገዶች አሁን የመንገዱ አይነት ምንም በሆነ ይገልጻል ማለት ነው። ስለዚህ በስዕላዊ ድርሰት የቀረበ ነው። የቄጠራ ቁጥር 33 የወረዳው ኃላፊ ነዋሪዎቹ በዛሬው ዕለት ለሀገር ልማት በጋራ እንሰራለን ማለት አካፋ፣ ዶማ፣ መጥረጊያ እና መዋጠጫ ይዘው በመውጣት አካባቢያቸውን እንዲሁም ወረዳቸውን አጸዱ ሲሉ አካባቢያቸውን እንዲሁም ወረዳቸውን አጸዱ ሲሉ ለኢቢኤስ ቴሌቪዥን ገለጹ። ጽሁፍ ውስጥ ከቀረቡት አረፍተ ነገሮች ውስጥ ለሀገር ልማት በጋራ እንሰራለን የሚለው አረፍተ ነገር በየትኛው ሥርዓተ ነጥብ ውስጥ ይገባ ይላል? ኤ በድርብ ትምህርተ ጥቅስ፣ ቢ በነጠላ ትምህርተ ጥቅስ፣ ሲ በእዝባር፣ ዲ በቀንስ። መልካም እንግዲህ፣ እዚህ ለሀገር ልማት በጋራ እንሰራለን የሚለው የሌላ ሰው አባባል ነው፣ ወይም የወረዳ ኃላፊዎች ነዋሪዎች አባባል ነው። ስለዚህ የሌላ ሰውን ሀሳብ ወይም የሌላ ሰውን ሀሳብ በጽሁፋችን ውስጥ ስናካትት ያ ሀሳብ በምን ውስጥ መቀመጥ አለበት? በድርብ ትምህርተ ጥቅስ ውስጥ መቀመጥ አለበት። ስለዚህ መልሱ ማን ይሆናል? ኤ የሚለው ይሆናል። ጥሩ ጥያቄ ተራ ቁጥር 34 በተራ ቁጥር 36 ላይ ያለው ጽሁፍ ውስጥ ከቀረቡት አረፍተ ነገሮች ውስጥ አካፋ፣ ዶማ፣ መጥረጊያ እና ለቧ ጠጫ የሚለው አረፍተ ነገር የትኛውን ስርዓተ ነጥብ ይጠቀማል ይላል። ኤ ትምህርተ ጥቅስ ቢ ድርብ ሰረዝ ሲ ነጠላ ሰረዝ ዲ ቃል አጋር ነው። መልካም መልሱ ማን ነው? ነጠላ ሰረዝ የሚል ይሆናል። አካፋ፣ ዶማ፣ መጥረጊያ እነዚህ የሚዘረዘሩ ነገሮች ናቸው። ስለዚህ አካፋ ብለን ነጠላ ሰረዝ ዶማ ፍለን ብለን ነጠላ ሰረዝ መግባት ስላለበት ነጠላ ሰረዝ የሚለው ትክክለኛው ስርዓተ ነጥብ ነው። ጥያቄ ተራ ቁጥር 35 ትክክለኛ ስርዓተ ነጥብ በመጠቀም የተጻፈው አረፍተ ነገር የቱ ነው? ኤ ስምሽ ማን ነው አራት ነጥብ። ቢ ፊቱን ታጥቦ ቁርሱን በልቶ ወደ ስራ ሄደ አራት ነጥብ። ሲ እንዴት ደስ ይላል ጥያቄ ምልክት ቢ የቤት ስራን ስራ ነጠላ ሰረዝ። መልካም መልሱ ማን ነው? ቢ የሚለው ይሆናል። እስኪ እንመልከት አንድ በአንድ ስንሽ ማን ነው? ኤ ላይ ያለው አራት ነጥብ ሳይሆን ምን መሆን ነበረበት? ጥያቄ ምልክት። ቢ ፊትን ታጥቦ ድርብ ሰረዝ ቁርሱን በልቶ ድርብ ሰረዝ ወደ ስራው ሄደ። እነዚህ ራሳቸውን ችለው የሚቀመጡ አረፍተ ነገር፣ ነገር ግን ምንድናቸው? እርስ በርስ የተያዙ የሀሳብ ተያያዥነት ያላቸው አረፍተ ነገሮችን የምንለየው ምንድን ነው በድርብ ትምህርት ተጠቅሰ ነው ሲ ላይ እንመልከት እንዴት ደስ ይላል ብሎ ጥያቄ ምልክት አይደለም መሆን ያለበት ምን መሆን አለበት እንዴት ደስ ይላል ብሎ አላጋኖ ነበር መሆን ያለበት ላይ የቤት ስራህን ስራ ብሎ ምንድን ነው መሆን ያለበት የቤት ስራህን ስራ ብሎ አላጋኖ ነው መቀመጥ ያለበት ምክንያቱም የቤት ስራህን ስራ የሚለው ምንድን ነው ትዕዛዛዊ ረፍተ ነገር ስለሆነ ማለት ነው እሺ ጥያቄ ተራ ቁጥር 36 ኢብራሂም የስዕል ችሎታ አለው፣ በተጨማሪም ድርሰት ይስፋል በሚለው አረፍተ ነገር ውስጥ መሸጋገሪያ ቃላት በመሆን ያገለግሉት ቃላቶች የትኞች ናቸው? በተጨማሪም፣ ቢ ችሎታ አለው፣ ሲ ድርሰት ይስፋል። ቢ የስዕል ችሎታ ኦኬ መልሱ ማን ነው? በተጨማሪም የሚለው ትክክለኛው መልስ ነው። ያቄተራ ቁጥር ሰላሳ ሰባት መምህር መላኩ ለተማሪዎች ምክር ሰጡ። ጋሽ ስነ ምግባር ለግለሰብም ይሁን ለሀገር የማይተካሚና እንዳለው ገለጹ። በክፍት ቦታው ላይ መጠቀም የሚችለው መሸጋገሪያ ማረጌት ነው። ይሄ ሆኖም ግን ቢ ከዚህ ጋር በማያያዝ ሲ በተቃራኒው ግን ቢ ይሁንና። መልካም መልሱ ማን ነው? ከዚህ ጋር በማያያዝ መምህር መላኩ ለተማሪዎች ምክር ሰጡ። ከዚህ ጋር በማያያዝ ስነ ምግባር ለግለሰኙ ለሀገር የሚተካ ሚና እንዳለው ገለጹ። የሚለው ትክክለኛ አያያዥ ቃል ስለሆነ መልሱ ማን ነው? ቢ የሚል ይሆናል። ያቄተራ ቁጥር 38 በልብ ወለድ ውስጥ ያሉ የምናብ አለፍ ፍጡራ ምን ይባላሉ? ኤ ገጸ ባህሪ፣ ቢትልም ትልም፣ ቲ ግጭት፣ ታሪክ። መልካም መልሱ ማ ነው? ኤ ገጸ ባህሪ ማለት በልብ ወለድ ውስጥ ያሉ የምናብ አለፍ ሰዎች ምንድንነው የባሉት? እነሱ ገጸ ባህሪያት ይባላሉ። ስለዚህ መልሱ ኤ የሚለው ይሆናል። ያቄተራ ቁጥር 39 ወይዘሮ ድርጅቱ ፀጉራቸውን አደራቀው ቀሚሳቸውን አጥልቀው ወደ ገበያ ሄዱ። መንገድ ላይ ሲደርሱ የገንዘብ ቦርሳቸውን እንዳልያዙት አስታውሰው በጣም ተናደዱ። ራሳቸውን ምን አይነት ሰው ነኝ? የማረባ አሁን በምን ልሸምት ነው? እዚህ ድረስ የመጣሁት እያሉ ከራሳቸው ጋር ሙግት ገጠሙ። ወይዘሩ ደጅቱን ከራሳቸው ጋር የሚያደርጉት እሰጥ አገባ ከልብ ወለድ አላባውያን አንጻር ከየትኛው ይመደባል? ኤ መቼት፣ ቢ ትልም፣ ሲ ግጭት፣ ዲ ታሪክ። መልሱ ማን ነው? ግጭት የሚለው ይሆናል እንግዲህ ወይዘሮ ደጅቱ ከራሳቸው ጋር ሙግት አድርገዋል፣ የሚሰጥ ገባ አድርገዋል። ስለዚህ በልብ ወለድ ውስጥ ያሉ ገጸ ባህርያት የሚያደርጉት ፍትግ ወይም የሚሰጠ ገባ ምንድን ነው የሚባለው? ግጭት የሚል ይሆናል። ስለዚህ መልሱ ማነው? ሲ ነው። አርባኛ ጥያቄ ከሚከተሉት አማራጮች መካከል በስርዓት ተዋቅሮ አረፍተ ነገር የመሰረቱ ቃላት የትኞቹ ናቸው ይላል። ኤ ወደቀ ልጁ ሳያስበው፣ ቢ ማዕዛ ጎበዝናት በትምህርቷ፣ ሲ ውስጥ ገበያ ገባች፣ ቢ አየር ለሰው ልጆች ያስፈልጋል መልካም፣ በትክክለኛ መንገድ የተዋቀረ አረፍተ ነገር ይስ ነው። ዲ አየር ለሰው ልጆች ያስፈልጋል። ኤን እንመልከት፣ ወደቀ ልጁ ሳያስበው አይሆንም፣ ምክንያቱም ወደቀ የሚለው የአረፍተ ነገሩ ግስ ነው። መጀመሪያ ላይ መሆን ሳይሆን መጨረሻ ልጁ ሳያስበው ወደቀ መሆን አለበት። ዲ ላይ መዓዛ ጎበዝናት በትምህርቷ፣ መዓዛ ጎበዝ ተማሪናት መሆን ነበረበት። ሲ ውስጥ ገበያ ገባች፣ ገበያ ውስጥ ገባች ነበር መሆን የነበረበት። ስለዚህ መልሱ ማን ነው? ዲ የሚለው በትክክለኛ መንገድ የተዋቀረ ነው። የቀ ቁጥር 41 ማንበብ፣ ብርሃኑ፣ መጽሐፍ፣ ይወዳል፣ ልቦወለድ የሚሉት ቃላት ስርዓት ባለው መንገድ ሲዋቅሩ የሚሰጡት አረፍተ ነገር የቱ ነው? ኤ ልቦወለድ መጽሐፍ ማንበብ ብርሃኑ ይወዳል። ቢ ብርሃኑ ልቦወለድ መጽሐፍ ማንበብ ይወዳል። ሲ ብርሃኑ መጽሐፍ ልቦወለድ ማንበብ ይወዳል። ቢ ብርሃኑ ይወዳል ልቦወለድ መጽሐፍ ማንበብ። መልካም፣ መልሱ ማን ነው? ቢ ብርሃኑ ልቦወለድ መጽሐፍ ማንበብ ይወዳል የሚለው በትክክለኛ መንገድ የተዋቀረ ነው። እሺ ጥያቄ ተራ ቁጥር አርባ ሁለት ከሚከተሉት አማራጮች መካከል ጥያቄ አረፍተ ነገር መሆኑን አመልካች ሲሆን ቃል የቱ ነው? ኤ ከበደ፣ ቢ ሄደ፣ ሲ ማን፣ ብ። በጣም መልካም መልሱ ማን ነው? ማን ጥያቄ አረፍተ ነገርን የምንመሰረታቸው ቃላት አሉ። ይ ድብሎች ኮፍ የምንላቸው፣ ሁ ኋት የምንላቸው ሂች በአማርኛ ደግሞ ማን፣ ምን፣ ለምን የምንለው ስለዚህ ማን የሚለው ጥያቄ አረፍተ ነገርን ለመመስረት የምንጠቀምበት ነው። እንግዲህ ተማሪዎች የዛሬውን ቪዲዮ በዚህ አጠናቅቁላችኋለሁ። ጥያቄዎች አሉ ከጥያቄ ተራ ቁጥር 43 ውስጥ እስከ ስልሳ ያሉትን ደግሞ በክፍል 3 ይዤላችሁ የሚቀርብ ይሆናል። አስተያየት ካላችሁ፣ ስተካከል የምትሉት ሀሳብ ካላችሁ በሀሳብ መስጫ ሳጥን ውስጥ አስቀምጡልኝ። የተረፈ ግን መብራራት የሚገባቸውን ነጥቦች ለምሳሌ ስለ ድርሰት አይነቶች፣ ስለ ስርዓተ ነጥብ አይነቶች ይሄ ቪዲዮ መጨረሻ ላይ በሀሳብ መስጫው ቦታ ላይ በቴክስት መልክ የማስቀምጥላችሁ ይሆናል። የዛሬውን ቪዲዮ በዚህ አጠናቅቃለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ለሌሎች ጓደኞቻችሁ ደግሞ እንዲደርሳቸው ሸር ማድረግን ደግሞ ይርሱላለው። መልካም ጊዜ ይሁንላችሁ። ባይ ባይ።